ጠላታችሁ ማይታመም ወይ ወይኔ፣ ወይኔ፣ ወይ ወይ ወይ ወይ፣ እንዴት እንዳደረገኝ ቢታዩ፣ አልባል አልጠጣ፣ እጅ ግሬ ቀጥቅጥቅጥ ይንቀጠቅጣል፣ ይሳቀብኝ። ወይኔ ወባ እንደዚህ እንደሚያደርገው ወባ እና ሌላ ወባ እንደዚህ እንደሚያደርገው አይቤ ተጠምዱ። አንድ አይቤ ሙጭጭ አደረኩኝ። ማይገርማቸው ማለት ነው። ከምንም በላይ በላይ አፊያ ነው። ከምንም በላይ ጤና ነው። ጤና ካላችሁ እስቲ አልሐምዱሊላ በሉ፣ ወላ እስቲ አልሐምዱሊላ በሉ። ጤና ካላችሁ ከምንም በላይ በቂ ነው። ዋና ለሰው ልጅ ጤና ነው።

እንዴት ናችሁ? ደህና ናችሁ? ለቤቱ አዲስ ናችሁ? ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስኪመጣ ድረስ ጠብቁኝ። በጣም አሞኛል ሰሞኑን፣ በሎጌ ማለት ነው፣ እያመማኝ ነው። በጣም አሞኛል እያስመሰልኩ ነው። ከዛው ቀጠለ ይላቸዋለሁ። በጣም አሞኝ ከዛ ሰው ተሸክሞ ወደ ሐኪም ቤት ወሰደኝ ላቸዋለሁ። ባይ ገርማችሁ ከዛ መርፌ ማለት ነው እስከ አስር ደሙሜ በሉት? በሽታ ጤና ብቻ ስጠኝ፣ ምንም አትስጠኝ፣ ጤና ብቻ ስጠኝ። ዋለ ማለት ነው አለብን እና ብቻ አፍያ ስጠን ማለት ነው። ሌላ ከምንም ቅድሚያ ማለት ነው አፍያ ነው። እና አፍያ ስጣችሁ እና ይላችሁ አሉ ቤተሰብ ተወግቼ መጣውኝ፣ ተወግቼ መጣውኝ እላችኋለሁ አወጣኝ እጅንም አምስተኛ ወርፌነ ተቆ ዛሬ ጨርሻለሁ ማለት ነው እና ወይኔ በላችሁ አፍ ያስጠኝ ብላችሁ ዱአ አርጉ። ወላሂ አፍ ያስጠኝ ብላችሁ ዱአ አርጉ። ከምንም ይሽላ ሰላሜን ሽኩረን ከምንም በላይ ያ ፋን ነው፣ ወላ ከምንም በላይ ሰሞን ተኝቼ ነው አለሁት። ባይገርማችሁ ጁማ የራሱ ቪዲዮ እንደምንም ማኘ ነው ለቀቅኩት፣ የጁማ ቪዲዮ ቡድሱ። ጁማ የራሱ እያማኝ ነበር ባይገርማችሁ። ራሱ ሜታት ምናምን ፊቴ የራሱ ከለሩን ቀይሮ ነበር፣ ግን ጀልሰጥ የሚሻለኛል ብዬ ዝም ብዬ አሳለፍኩኝ። አሳለፍኩኝ፣ ዝም አልኩኝ፣ ታገልኩኝ፣ ክኒኒ ዋትኩኝ፣ ዝም ብዬ ማለት ነው፣ የጭንቅላት ክኒኒ ትንሽ ተሻለኝ ስል ተማልሶ ማጠየ ወባ እያቸው እዚ ጋ ተሽሎኝ ነው ቁስል ወጣዩ ኢላየም እየወጣ ነው። እዚ ጋ ወባ ማለት ነው። ወባ መጥፎ በሽታ ነው። ከምንም በላይ ወባ የሚባለው ወባ በጣም መጥፎ በሽታ ነው። ባይገርማችሁ እና ይላችኋለሁ ይዞ ብትን ብትን አርግቶ ላቀቀኝ ይላችኋለሁ። አዩ ያያጭ አልከሰም በጣም ነበር ያማ ምን ይላችኋለሁ፣ ሰሞኑን ሙሉ ተኝቼ ወይኔ ጠላታችሁ አይማም ጠላታችሁም አይታመም። ወይኔ ወይኔ ወይኔ ወይኔ ወይኔ እንዴት እንዳደረገኝ ብታው፣ አልበላ አልጠጣም፣ እጅግሬ ቀጥቀጥቀጥ ይንቀጠቀጣል፣ ይሳት ለቀቀብኝ ይላይ ላይ ወይኔ፣ ወባ እንደዚህ ነው እንደሚያደርገው። ወባ እና ሌላ ወባ እንደዚህ ነው እንደሚያደርገው። አይቢ ተጠምዶ አንድ አይቢ ሙጭጭ ደረኩኝ! ባይገርማችሁ ማለት ነው። ወይኔ እንደዚህ ነው፣ እንደ ወባ የሚያመው እናተ ትሩት ከጭንቅላት እስከ እግር ያቃጥላል። እጅ እግራችሁ እንደዚህ ለባልባል ማተኛት አይሰጥም። እና ሊላ እና ሊላ፣ ኧረ ጉንፋን የማይይዛችሁ የኔ ቅመሞች አሁን ጊዜው ነው፣ ወረርሽኝ ገብቷል እያሉ ነው። ሁሉም ሰው ያልታመመ የለም። ባይገርማችሁ አፊያችሁን አላህ ያስጣችሁ ይላችኋለሁ። ያው ይዞ ይልቀቀን ማለት ነው። ምን ይባላል? ይዞ ይልቀቀን እንደዚህ ምን ይባላል? ሌላ ይላችኋለሁ። እና አላህ አፍያ ያስጣችሁ። ከምንም በላይ በላይ አፊያ ነው። ከምንም በላይ ጤና ነው። ጤና ካላችሁ እስቲ አልሐምድሊላ በሉ። ወላሂ እስቲ አልሐምድሊላ በሉ። ጤና ካላችሁ በቃ ከምንም በላይ በቂ ነው። ዋና ለሰው ልጅ ጤና ነው። ጤና ከሌለ ምንም ብኖርሽ አዳሜ ምንም አይጠቅምሽም። በሕክምናው ነው የሚጨርሽ። ስለዚህ ከምንም በላይ ለጤናሽ ተጨነቂ። ከምንም በላይ ለጤናችሁ ነው ማጨነቅ አለባችሁ። ከታመማችሁ ቶሎ መታከም፣ ቶሎ መላመላ መፈለግ እላችሁ። ላይ ቆይቶ ከበዛ ወደ ሌላ ወደ ትልቅ በሽታ ነው የሚቀየርባችሁ። ወደ ሌላ በሽታ ነው የሚቀየረው። ስለዚህ ከምንም በላይ ለጤናችሁ ዱዓ ማድረግ ነው አለባችሁ። አላህ ወይ አፍያ ስጠን፣ አፊያ ስጠን ማለት ነው። ወላሂ እና አፍያ ከሌላ አረ ብስሚላህ፣ ሁሉም ነገር ዜሮ ነው። ምንም ምንም አይጠቅምም። በቃ ምንም ኖራችሁ ምንም አይጠቅምም። ወላሂ በቃ እንደው ማለት እኔ ምንድነው አሰብኩት። እንዴ ባለ ይዞኝ እኮ እንደዚህ ተሸክመው ነው የወሰዱኝ።

የራስን ይመላቅ ከምንም በላይ ለከላ ሰው ልጅ ጤና ሲኖረን ለከ ደስ የሚለው መብላቱም ማጠጣቱም ፈታ ማለቱም ማሳቁም፣ እንደዚህ ብዥ ብዥ ፉን ፉን ፉን ፉን የሚያረገን ለከ ጤና ነው ብዬ ያሰብኩኝ። እና ሊላ ለከ ጤና ነው። አፍያችሁ ከታዘ ለከ ሁሉም ነገር ይደይቅባቸዋል። እና ሊላ እና ሊላ የሰሞኑ ጉድ አላህ ጤናችሁን ይስጣችሁ፣ አትታመሙ ወላሂ። እና ሌላ እና ይህን እነግራችኋለሁ ብዬ ነው መጣት። ያው ለምን ጠፋሽ ምናምን የምትሉኝ ማለት ነው። አንድ አንድ ቀን እያለፍኩ አንድ ቀን ቪዲዮ ነው የሚለቀው። አንድ ቀን እያለፍኩ አንድ ቀን ነው የሚለቀው ቪዲዮ ስለዚህ ይሄን ቪዲዮ ዝም ብዬ ልልቀቅ ብዬ ነው ሳለቅ ስቀር ደግሞ የሚወዱኝ የሚያከብሩኝ፣ አሞ ምን ሆነሽ ነው ቪዲዮ አትለቅም ወይ እየጠበቅኩሽ ነው የሚሉኝ አሉ። የሚወዱኝ ወዳጆቼ ለዛ ያለውን አህዋል ልናገር ብዬ ነው መጣሁት እላቸዋለሁ። እላቸዋለሁ ዛሬ ያው ይህን ልናገር ነው መጣሁት። አሁን ተሽሎኛል። አሁን እያወራ እኮ ነው። ምንም አልተነፍስም ነበር ባይገርማችሁ። አሁን ዴና ነኝ፣ አልሐምዱሊላህ ይላችኋለሁ። ላይክ ሼር አድርጉ ይላችኋለሁ። እና ላይክሼር አድርጉ ከላስ። ይሄ ነው አዲስ ነገር እላችኋለሁ። አላህ አፍያ ስጣችሁ፣ መዳም ቀማሞች አሚን በሉ። አላህ አፍያችሁን እስጣችሁ፣ አፊያችሁን አታጡ። ወላሂ አፍያችሁን አትጡ። አላህ አፍያችሁን እስጣችሁ፣ አትታመሙ። ወይኔ በተለይ ወባ የሚባለው ኢና ሊላ ኢናሊላ እንዲህ ባገኘው በአይን ባገኘው እንዲህ ነበር የሚገጨው። ወባ የሚባለውን እንዲህ ነበር። ወባ ብቻው ከሺህ በሽታ ይበልጣል። ባይገርም እኔ እንደዚህ አድርጎኛ ያቅ። ባይገርማቸው እናሊላ እና አላህ አፍ ያስጣችሁ ላችኋለሁ። ሌላ ምን ይላለው? ሌላ ምን ይላለው? ምንም አልልም። ባባይ እያደረግን ቤታችን እየወለወልን ነው። በውጭ በኩል እየወለወለች ነው። እና ጽዳት ላይ ነን። ለወባ ማለት ነው። በጣም ጽዳት ያስፈልጋል ምናምን። ቤታችሁ ጭስ ጭስ ማድረግ አለባችሁ፣ ቢንቢ እንዳይመጣ ምናምን። ኦኬ፣ አሁን ወረርሽን ገብቷል ኢትዮጵያ ውስጥ ያልታመማ የለም።